ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ። በያላችሁበት ይህንን ለሀይሚዬ ሼር አድርጋችሁ አደርሱልኝ፣ እንዲሁም ለቡሩኬ አደርሱልኝ። ወሳኝ የሆነ ነገር ነው። በጣም ነው በዛሬው እኔ በጣም ተሰምቶኛል፣ በጣምም አዝኛለሁ። ማለት በእነሱ ላይ እንደዛ አይነት ነገር ይፈጠራል ብዬ በእርግጥ እንደዚህ ስር የሰደደ ጥላቻ በእነሱ ላይ ምናምን ይፈጠራል ብዬ አስቤ አላቅም ነበረ፣ ግን ከተናገሩት አንጣር በጣም ደግሞ የሆነ አወዛገበኝ እና አንዳንድ ነገሮች ማለት አለብኝ በማለት ነው እና ሀይምዬ ዛሬ በብሩኬ ስለተመጣባት ነው ምላሽ የሰጠችው። ነገር ግን ሀይምዬ እኔ እናት ከዚህ በኋላ ለማንም መልስ አትስጪ። ሌላው ነገር ደግሞ አንቺም ሆናችሁ ብሩኬ አሁን ላይ ነው ራሳችሁን በደንብ ልትጠብቁት የሚገባው። አሁን ላይ ነው በጣም በጣም ለነገሮች ሁሉ ጥንቃቄ ልታረጉ የሚገባው። አሁን ላይ ነው እና ይሄ የስኬታችሁ አንደኛው አንደኛው በር ነው የተከፈተው። ሌላስ ሁለተኛው ስኬታችሁስ፣ ሶስተኛው እያለ ሲቀጥል ምንድን ነው የሚፈጠረው በእኛ ላይ የሚለውን ነገር ማሰብ አለባችሁ። እነዛ ሰዎችስ የተላኩት ሰዎች እናንተን ለማለያየት እንደምን ይጠቀማሉ አሁን እናንተ ተለያያችሁና እንደው ምን ይጠቀማሉ? እንደው ሰው ያው የራሳቸውን ጥቅም ገንዘብ አይተው እንጂ ምድረቅ ቅንቅናም ማለት ነው። እንደው ይህንን የመሰለ ፍቅር አሁን ተለያዩና ምን እንደምትጠቀሙ አላቀም እንድት በስስት እንዴት እንደሚያያት እሷም እንደዛው ሀይሚ በብሩኬ አትደራደርም። በጣም በጣም በጣም ከሚባለው በላይ ነው የምትወደው። ብሩኬም እንደዛው ብሩኬ ምን እንደዛው ምን እንደ ሃይሚ ብሩኬ በደንብ በደንብ ስለማያወራ ነው እንዴ? አይና አፋርነት ስለያዘው እንጂኮ ልክ ሃይሚዬ እንደዚህ ትርትር ዝርዝር አድርጋ እንደምታወራው ብሩኬ ማውራት ይችላል። ነገር ግን ያው እሱ ብዙም አያወራም፣ ለነገሮቹ ራሱ ምላሽ አይሰጥም። ሀይሚ ዛሬ ራሱ እንደዚህ መልስ ልሰጥበት የቻለችው ብሩኬ እንዳይቀየም ስለፈለገች ነው። እሱም ምንድነው ቅማሟን ለማንንም አልሰጥም ነው የሚለው ሁልጊዜም የሚናገረው ነገር ነው ቅማሟን አልተዋትም፣ ሁሌ ነው የሚናገረው ይሄንን ነገር እና ከዚህ እንኳን መረዳት ማንችል አብዛኞቻችን አለን። ሁልጊዜ የሰውን ጠብ ሁልጊዜ ሰው እንዲለያይ የምንትን የምንገፋፋለን። ለምን እንደዚ አይነት ድርጊታችን አንቆጠብም? ለምንድን ነው? እኔ በአጭሩና በቃ እኔ መናገር የምፈልገው ነገር ቢኖር ከዚህ በኋላ ሀይሚዬ መልስ መስጠት የለብሽም። ምንም ነገር ቢፈጠር መልስ መስጠት የለብሽም። ጥላት ከሩቅ አይመጣም፣ አጠገባችሁም ጥላት ሊኖር ይችላል እና በጣም ጥንቃቄ ማድረግ አለባችሁ። ወዳጅ መሳይ ሾካካ ለዝም ብሎ እየሳቁ በውስጣቸው ጉድጓድ የሚቆፍሩ አሉ እና ብሩኬም ሃይሚም ራሳችሁን መጠበቅ አለባችሁ አሁን ላይ በደንብ ከሚባለው በላይ ከምን ጊዜውም በላይ ማለት ነው። ያን ጊዜ ወደ እናንተ ህይወት የመጣው ሰው ተልኮ እናንተን ለማለየት ፈጣሪ በመሃላችሁ ስላለ ነው። ፈጣሪ በመሃላችሁ ባይኖር ይሄ የውሸት ፍቅር ቢሆን እናንተ ጋር ያለው የማስመሰል ቢሆን ያኔ ያ ሰው እንደተላከው እኔ አንተና አንተና ሀይሚዬ ተለያይታችሁ ነበረ። ነገር ግን እናንተ እውነተኛን መንገድ ያለ ማስመሰል፣ እዚ ጋር ሚዲያ ላይ ራሱ ይዞት የሚመጡት ሁሉም ያለ ማስመሰል፣ ከድራማ ነፃ የሆነ እውነተኛ የሆነ የግል ታሪካቸውን በሉት አዝናኝም ፕራንክ በሉ እንደገና ደግሞ አስተማሪም ፕራንክ በሉት። በትክክለኛ ነገር ላይ እየተመሰረተ ነው ይዘው የሚመጡት እና እግዚአብሔር ደግሞ የልባቸውን ንጽሕና ስላየው ከእንደዛ አይነት ነገር አወጣቸው። የተላከባቸውን ሰው እግዚአብሔር መለሰው። አያችሁ፣ ያ ሰው ራሱ ምንድን ነው ያለው? እኔ አሳዘናችሁኝ፣ ደስ ስላላችሁ ምናምን ምናምን ብሎ አስፋችሁታል። በቃ ሊያደርግ የመጣውን ነገር ሳያደርግ ፈጣሪ መለሰው። እግዚአብሔር ስላለበት ማለት ነው። እና አሁንም ልል የምፈልገው ነገር ቢኖር አይምዬ ለማንንም መልስ እንዳሰጪ አይኖ ከዚህ በኋላ መልስ የምሰጪ አይመስለኝም። ብዙ ነገር ትባላላችሁ። አሁን ነው ብዙ ነገር የምትባሉት። እስከ ዛሬ ከተፈተናችሁት በላይ ከዚህም በኋላ ብዙ ፈተና ሊገጥማችሁ ይችላል። እኛ አብሾች ችግር አለብን፣ አብዛኞቻችን ችግር አለብን። ሰውን በውሸት እኔ ለምሳሌ አንድ ሴት ልጥቀስላችሁ ብሩኬና ሀይሚ ቪዲዮ ትንሽ አልለቀቁም፣ አምሽተው ነበረ። ቶሎ ብላ ወታች ቻኗል። ምን ብላ ነው የሰራችው? የሆነ ቦታ ፎቶ ሲነሱ መብራት ጠፍቶ ምናምን ብላ ዋሽታ ነው ሀና ማሩ የሰራችው ቪዲዮ ማለት ነው። አስቡት። እንደነዛ አይነት ውሸታም ሰዎች በሞሉበት ሀገር ላይ እናንተ ያለመበጥበጥና በውሸት በውሸት አንዳንድ መረጃ ያለመረበሽ እኔ አላውቅም ደግሞ ውሸታም ሰዎችን ትክክል እየሄዳችሁ እዛ ትክክል የምትሉ ሰዎች የምታበረታቱ ሰዎች በጣም ታሳዝኑኛላችሁ። ያላች ማንንም ግን የፈለገውን ቢያወራ ያው ራሱ መልሶ ያፍርበታል እንጂ ምንም እነሱ ጋር የሚቀንሰው ነገር የለም። ነገር ግን ምንድነው በአጭሩ ኔ ሀይሚን ሀሳብ እንደተረዳውትኝ ወዳጅ ከሆናችሁ ትክክል እኛን የምትወዱን ከሆነ የኔ ስኬት ለብሩኬ ያስደስተዋል የብሩኬ ስኬት ደግሞ ለኒ ያስደስተኛል። ነው አጠር ያለው የሃይሚ መልስ ማለት ነው። እና ሃይሚ ከብሩኬ ጋር ስትለፋ የነበረው ብሩኬ ከሃይሚ ጋር ሲለፋ የነበረው አብረው ሲሰሩ የነበረው እና ስኬታማ ላይ ሆኑ ነው የሆነ ነገር ሊያደርጉ ነው ለራሳቸው ማለት ቤት ሲያስፈልጋቸው ቤት ላይ ገዙ ነው መኪና ሲያስፈልጋቸው መኪና ላይ ገዙ ነው። ዝም ብለው ነው የሚለፉት ማለት ነው። እንዴ ይሄን ነገር እኮ እንደዛ አውጥተው ሊያሳዩ የቻሉት በቤተሰብ በሚወዱ በምትወዳቸው በእናንተ ኦዲየንስ ፊት ይህንን ነገር እንደዚህ ይፋ ያደረጉት ለምንድን ነው? የእነሱ ደስታ ስለማያስደስታችሁ ነው አይደለ እንዴ? ጥላት እንዳለ ወዳጅ አለ። ለወዳጅ ነው ያንን ያደረጉት። ጥላት እንዲናደድ ምናምን አይደለም። ወዳጅ፣ ትክክለኛ ወዳጅ ያ የነሱ ደስታ እንደሚያስደስታቸው ስለሚያውቁ ደስታቸውን ለማካፈል ያክል ነው። እዚጋ መኪና ገዛን ብለው ይዘው የመጡት እና ዝም ብላችሁ ያልበላችሁን የምታውቁ እከካሞች አላችሁ። እኛ በስንት በመድሃን ያለን በገብርኤል ተስለን እነዚህ ልጆችን አንድ ያደረግን እንዲቀራረቡ ያደረግነውን ዛሬ ላይ ለመለያየት ያልበላችሁን ታካላችሁ እከ ካሞች ናቸው። እውነቴን ነው። እንደዚህ አታደርጉ እንደዚህ አታደርጉ። የራሳችሁን አዳም ፈልጉ። ልጅቷን ለቀቅ አድርጓት። ልጁን ለቀቅ አድርጉት። በኢትዮጵያ ምድር ላይ ሀይሜ ብቻ ናች እንዲ ያለችው፣ ብሩኬ ብቻ ነው እንዲያለው ነገሩ። እንደነሱ ነገሩ ሀይሜን የሚተካ የተቀመመ ቅማም፣ ብሩኬን የሚተካ ምናልባት ሸበላ ሊኖር ይችላል። እንደ ብሩኬ ደግሞ እንደ በንጹህ የዋ ሀገር ሀገርም ላታገኙ ትችላላችሁ ያው ሊኖር ይችላል። ነገር ግን ሁሉም የየራሱ ልብ የተለያየ ነው ጉዶቼ ሁላ። የእናት ሆድ ዥንጉርጉር ነው ይባላል። የሁላችንም ልብ የተለያየ ነው። እና ልክናችሁ ናችሁ ብትወዱትም፣ እኔ አልፈርድባችሁም። ሀይሜንም ብትወዷት ብታፈቅሯት አልፈርድባችሁም ለወንዶች ማለት ነው። እና ተው በውሸት እንደዚ ሰውን ለማለያየት በጥቅማ ጥቅም ጊዜ ለምታገኙ ሳንቲ ብላችሁ በተለይ የተዋደደን ሰው አትለያዩ። ጥሩ አይደለም፣ ፈጣሪ ራሱ አይወደውም። እንደው እንደዚ አይነት ነገር የምታደርጉ ከእንደዚያ አይነት ድርጊታችሁ እንደው በፈጠራችሁ ተቆጠቡ። ሀይሜ ደግሞ የኔናት ለማንንም መልስ አትስቺ እጅ አትስጪ ለማንንም ማለት ነው። አዎ እናቅሻለን። ጠንካራ ነሽ። በብሩኬ ቀልድ አታውቂም፣ ብሩኬም እንደዛው በአንቺ ቀልድ አያውቅም። ነገር ግን ደጋግመሽ ምላሽ በምትሰጪበት ሰዓት እነዛ ሰዎች የአንቺን ድክመት የአንቺን ውድቀት ሲጠብቁ የነበረ የነበሩት ለእነሱ በር እንደ መክፈት ነው እና መልስ የምትሰጪ ከሆነ ደግመሽ ደጋግመሽ ለአንቺ እንትን ይልሻል፣ በቃ ልብሽን ያገኙታል። ስለዚህ እስከ ዛሬ ዓመታት በነበሩበት ጊዜያ መልስ ባልሰጥሽበት ሰዓት ኮመንት በማታነቢበት ሰዓት ያንን ነገር አድርጌ ለማለት ያክል